በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ የመክሊት ዘተዋሕዶ ድምፅ ነው። ገድለ እስጢፋኖስ ዘወርሃ መጋቢት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በወርሃ መጋቢት 17 የሚጸለይ ልቡናው በመንፈስ ቅዱስ ጥበብን የተመላ የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስን የገድሉንና የሰማዕትነቱን ነገር መናገር እንጀምራለን። ሞገስን የተመላ የተመረጠ መስተጋድል የንዑድ ክቡር ሊቀዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ። ጸሎቱና በረከቱ በቅድስት አማላጅነቱ አምነን በዚህ ስፍራ በተሰባሰብን በሁላችን ሕዝበ ክርስቲያን ላይ ይደር፣ ዛሬም ዘወትርም ለዘላለሙ አሜን። ሊቀ ዲያቆናት ቀዳሜ ሰማይትን ወደ ክቡር ቅዱስ እስጢፋኖስ ካረፈ በኋላም ምእመናን ሥጋውን ተሸክመው ወስደው በቅድስቲቱ በታቦት መንበር ሥር አኖሩት። ቅዱሳን ሐዋርያትና አርድእት የቤተ ክርስቲያን ሰዎች ሁሉ ተሰብስበው እየጸለዩ ታላቅ ለቅሶን አለቀሱ፣ ጽኑ ሐዘንንም አዘኑ። ፍቁረ ክርስቶስ ድንግል ቅዱስ እስጢፋኖስ ሦስት አክሊላትን ተቀበለ። አንዱ ስለ ድንግልና፣ ሁለተኛው ሰማይትነትን ስለፈጸመ፣ ሶስተኛው ስለ አገልግሎቱና ስለ ፈጣን ተላኪነቱ ደስ ስለሚያሰኝ ፈጣንነቱና ስለ ጸናች ሃይማኖቱ ነው። ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማየት ቅዱስ እስጢፋኖስም እንዲህ ባለ ግብር ተጋድሎንና ሰማይትነቱን በቅድስናና በንጽህና ሃይማኖቱን ጠብቆ ፈጸመ። በአምላኩ እግዚአብሔር ዘንድ ዘለዓለማዊትና መንፈሳዊት በሆነች ግብርና ስም ንዑድ ክቡር የሆነ ይህ ቅዱስ እስጢፋኖስ ያስተማረው ስብከቱን ሰምተው ሃይማኖቱን ለተከተሉ ሁላቸው ኃጣን ይቅርታን የሚያሰጥበት የቃል ኪዳን ጸጋን አግኝቶ ወደ እርሷ ለሚገሰግሱ ኀጢአታቸውን ይቅር በምታሰኝ ቅድስት ቤተ ክርስቲያንም ላይ ተሹሟልና አዳኙ ጌታችንና መላካችን ኢየሱስ ክርስቶስ እናት በሆነች በመቤታችን የወላዲት አምላክ ቅድስት ድንግል ማርያም ወዳጅ ንዑድ ክቡር ቅዱስ እስጢፋኖስ አማላጅነት ስለ ፍጥረቱ ሁሉ የሚራሩ አጋስት ዓለም ሥላሴ አብና ወልድ መንፈስ ቅዱስም ውዳሉበት ማይደረ ሕይወት ነፍሱ በክብር አረገች። ሥጋውም እጅግ ብዙ የፈውሰ ድውያንና እና መስማት የተሳናቸው የእውራንም ዓይን መብራት ድንቅ ድንቅ ተአምራት ተደረጉ። እኛንም በዚህ ሰባኪ ወንጌል ንጹሕ ድንግል ክቡር ገባሬ ተአምር የተወደደ ምርጥ ሊቀ ዲያቆናት ቀዳሜ ሰማዕታት ቅዱስ እስጢፋኖስ አማላጅነት ጌታችንና መድኃኒታችን የዘላለም አምላክ ኢየሱስ ክርስቶስ በጌትነቱ በሚገለጥ ጊዜ ከቅዱሳኑ ጋር ፍጹም ክብርን እንቀበል ዘንድ ፈቃዱንና ትእዛዙን ፈጻሚዎች ሕጉንና ሥርዓቱን አድራጊዎች አድርገን ክብርና ፍጹም ምስጋና ጌትነትና ኀይል መንግሥትና ስግደት ከቸር የባሕርይ አባቱ እግዚአብሔር አብና ከይቅር ባይ የባሕርይ ሕይወቱ እግዚአብሔር መንፈስ ቅዱስ ጋርም የሚገባው እርሱ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ከቅርብና ከሩቅ መተን የንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ በዓሉን እንዘክር ዘንድ በዚች መታሰቢያው ቀን የተሰበሰብነውን ዛሬም በየጊዜው ሙሉ ለዘላለሙ ይማረን ይቅርበለን፣ አሜን። በዚህች የተባረከች ዕለት ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በወዳጁ ንዑድ ክቡር ቅዱስ እስጢፋኖስ አማላጅነት ብሎ ስለ ኃጢአታችን ይቅርታ አድርጎ ድኅነትን ወደምናገኝበት ያደርሰን መንግሥተ ሰማያትንም ያውርሰን። የተመረጠ መስተጋድል የንውድ ክቡል ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ቅድስት በረከቱም አማላጅነቱን ተስፋ በምናደርጉላችን ላይ ይደር፣ ዛሬም ዘወትርም ለዘላለሙ አሜን። ተአምረ ቅዱስ እስጢፋኖስ ዘወርሃ መጋቢ ጸሎቱና በረከቱ ለዘላለሙ በእውነት በተቀደሰች ሕይወታችን ላይ ከሚያደባ አውሬ ዲያብሎስ ጠብቆ ከሲኦል የድካም ፍዳ የሚያድን እንግዲህም ከርጉም ጥፋት ስንሻገርም በአማላጅነቱ ለፍጥረት ሁሉ ረዴትና ኃይልን የሚያድል ንዑድ ክቡር ቀዳሜ ሰማይት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በአንዲት አገር በንዑድ ክቡር ቀዳሜ ሰማይት ሊቀ ዲያቆናት ቅዱስ እስጢፋኖስ ስም የታነጸች አንዲት ቤተ ክርስቲያን ነበረች። ይህችውም ቅዱስ ቤተ ክርስቲያን በነምርና በዘንዶ እየተጠበቀች በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ብዙ ድንቅ ተአምር የሚደረግባት በወርቅ ልብስ የተጌጠች የረዴቷ ደጃፍም እንደ ዕንቁ የሚያበራባት ናት። ወደ ውስጧም ህሊና ኖር ያለበትና በማይረሳት ያትወድቆ ሳለ ለመግባት ቢሻ ነምሮ በፍጥነት ዘንዶ በመወርወር መጥተው ከቤተ ክርስቲያን ያሳድዱታል። ሰው ንጽሕና ሳይኖረው ወደ ቤተ እግዚአብሔር መግባት አይገባውምና። የንውድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ወዳጆች ወንድሞቼ ሆይ፣ በጥንቲቱ ዘመነ ኦሪት ካህኑ አቤሜሌክ ነቢይ እግዚአብሔር ንጉሥ ዳይትን ቁርባንን ለመቀበል ስለ ንጽህናው እንደ ጠየቀው አልሰማችሁምን? ነቢይ ዳይትም ከሴቶች ተለይተን ወደ ጉዞአችን ከወጣን ሦስተኛ ቀናችን ነው፣ ባልደረቦችም ንጹአን ናቸው አለው። ነገር ግን ከሥጋዊት ፈቃድ ብቻ አይደለም ወደ ንስሐ በመመለስ ከግብረ ኀጢአት ሁሉ ንጹሕ ያልሆነ ሁሉ ወደ ቤተ ክርስቲያን ውስጥ ይገባ ዘንድ አይገባውም። አባቶቻችን ቅዱሳን ሐዋርያት እንደዚህ አስተምረው አዘውናልና እንደዚሁም የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ይህች ቅድስት ቤተ ክርስቲያን በደለኞች በበደላቸው በኀጢአት የረከሱም በቸለተኝነታቸው ደፍረው እንዳይገቡባት ነምርና ዘንዶ እንደሚጠብቁ አታወቀ። መጠበቋም የከፋችና የረከሰች ኀጢአትን ከፈጸማት በኋላ ማን ያውቅብኛል፣ ማንስ ማን ይጠይቀኝ ዘንድ ይቻለዋል ብሎ አስቦ በድፍረት ውስጥ ይገባ ዘንድ በተመኘ ሰነፍና እቡይ ሰው ላይ በደረሰው ተሰማ። ይኸውም እቡይ ከንቱ ሰው ገና ወደ ደጀ ሰላሙ በቀረበ ጊዜ ታላቅ ነምር ከታላቅ ዘንዶ ጋር መጣበት። እንደሚንበለበል ነደሳት ዐይኖቻቸው ከሚገለባበጡ የነምሩና የዘንዶ ማስፈራት የተነሳ የሚያሸብርና የሚያስደነግጥ ፍርሃትን ተመልቶ ይህ ሰው ነፍሱ በድንጋጤ እስክትለየው ድረስ ወደ ኋላ ሮጠ። ከዚያች ሰዓትም ጀምሮ ፈጥኖ ወደሚበልጥ መንፈሳዊ አባት ካህን ዘንድ ሄደ። በጽኑ ለክሶም አባቴ ሆይ፣ በአምላኬ እግዚአብሔርና በእግዚአብሔር አገልጋይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ፊት በደልሁ። እኔ አጢአተኛና በደለኛ ስሆን ወደ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን እንደፍሬ ገብቻለሁና፣ ወዮልኝ ወዮት አለብኝ። በግብረ ዓመፃ ከጠፋው ከእኔ እነርሱ በልጠው ነምርና ዘንዶ አሳደ ያሳደውኛልና ይህ የከበረ ካህንም ልጅ ወይ ፈጥነ ንስሐ ገብተህ ወደ አምላክ እግዚአብሔር ተመለስ፣ እርሱ ይቅርባይ በእውነትም ፈራጅ ነውና አለው። የቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ አምላክ እግዚአብሔርም የዚህን ሰው የንስሐ እንባ ተመልክቶ ይቅር አለው። ይህ ሰውም በዚያች ቤተ ክርስቲያን ደጀ ሰላም ተቀምጦ የደረሰበትን ለሚገባውና ለሚወጣ ሁሉ መሰከረ። የቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ በተቀደሰች ሕይወታችን ላይ ከሚያደባው ወሬ ዲያብሎስ ጠብቆ ከሲኦል የስቃይ ፍዳ የሚያድን እንግዲህም ከርጉም ጥፋት ስንሻገርን በአማላጅነቱ ለፍጥረቱ ሁሉ ረድኤትና ኃይልን የሚያድል ይሁነን እስከ ዘላለሙ ድረስ አሜን። ወስብሐት ለእግዚአብሔር።